ይሄ ያው ውሻ ልጅ እንደዚህ ሆኖ እንኳን ሌላ ይጮብኛል። ቆይቼ ገረድ ከንገብ ጋር ምን ነው እንደዚህ የልብህ ልብ ላይ የሚጮብኝ እሰራለሁ። ወይኔ ጽናት፣ ጽናት እሰራለሁ። ቤት እንግዲህ ተንኮለኛዋ ቤቲ ከተንኮል ወደኋላ አልተመለሰችም ማለት ነው። የጽናትን የራቁት ገላዋን በቤት ባስቀጠረቻት ሰራተኛ እንግዲህ ኪራ አያቅም ሰራተኛዋን እሷ አዛ ቤት እንዳመጣቻት፣ ኪራ አያቅም። እና በቤቲ ምክንያት ነው ሰራተኛዋ አዛ ቤት የገባችው። እንግዲህ ፅናት ገለዋን እየታጠበች ገለዋን ፎቶ አንስታ ልካላት፣ ፎቶውን ፎቶውን አሳትማ ለኪራ ልካልታለች ማለት ነው። ቤቲ ያንን ፎቶ ካየ በኋላ ኪራም በጣም ራሱን መቆጣጠር እና እራሱን እንትን ማለት አልቻለም ማለት ነው። በጣም ሀሳብ ላይ ነው። በጣም ተጨንቀዋል። ምሩም ተጨንቃለች። ናሆምም ጽናትም ምን እንዳስጨነቀው ሊያውቁ አልቻሉም። እንደውም ናታን ና ማን ነው ናሆም ምን ሆኖ ነው እያለ ጽናትን እየጠየቃት ነበር። ጽናት እኔ ምንም አቀው ነገር የለም የነገረኝ ነገር የለም አለች። ምሩ ግን እንግዲህ ጽናትን አደራ ብሎኛል ሌላ ምንም አቀው ነገር የለም አለች። ይ እያወሩ እንግዲህ ኪራ መቷል ማለት ነው። ኪራ ሲመጣ ግን ከኋላው ቤቲን አስከትሎ ነበር የመጣው ቤቲን አስከትሏት ነበር የመጣውእና ኪራ ምን ሆነህ ነው እያለች ጽናት ስትጠይቀው ከዛ በኋላ ከእንግዲህ በኋላ ቤቲ እዚህ ነው የምትኖረው ሲላት በጥፊ መታቸው ማለት ነው። ቤቲ ግን ልትመታት ስትል እጇን ጎትቶ ወደኋላ ጥሏታል ማለት ነው። ምን አድርጌ ነው? ምን አጥፍቼ ነው እንደዚህ የምትሰባብረኝ? አለችው። ከዛ በኋላ ግን ቤቲ እዚህ እንደምትኖር እየተናገረ እያለ ምሩም ልታስረዳን ትችላለህ? ስትለው በቃ ይሄ ቤት የኔ ነው፣ ቤቲ ከእንግዲህ በኋላ እዚህ ነው የምትኖረው አላቸው እና ወጣ ማለት ነው ከዛ በኋላ ከሱ የአንቺ ዓይነ አውጣነት ነው የሚያሳፍረው ብሎ ናሆምም ገፍትሯት ጥሏት ወጥቷል ማለት ነው። ቤቲ እንግዲህ ናሆምም ይሄዳል ጥሎት፣ ምሩም ትሄዳለች፣ ጽናትም ትሄዳለች። ብቻውን በግላጭን ጽናት ማነው ኪራን ታገኟለች ቤቲ ማለት ነው። ከዛም ትጫወትበታለች። ምክንያቱም እሷ የምትፈልገው አሁን በቀል ነው እንጂ ጽና ማን ነው እንትናን አፍቅረው አይደለም። ከእሷ ጋርም እንደማይሆን ታውቃለች። ግን በቀል ስለሆነ የፈለገችው ልትበቀለው ነው የምትፈልገው። እንግዲህ ጽናትም ተመልሳ ወደ ጓደኛዋ ቤት ትሄዳለች ማለት ነው። ምሩም እንግዲህ ዛው ሶፋ ላይ ምን እየተፈጠረ ነው? በህልምሽ ነው በለኝ አምላኬ እያለች ነው ማለት ነው። ሰላም፣ ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን፣ በያላችሁበት ሰላማችሁ በዘት ትርፍ ይበልልኝ። አድማጭ ተመልካቾች እንዴት ናችሁ? ዳናችሁ? ኔ ደህና ነኝ። ላይክ ሰብስክራይብ እያረጋችሁ ቻናሉን ቤተሰብ ሁኑ ይላለው። ነባር ቤተሰቦቼ ደግሞ እንደተለመደው ላይክ ሼር እያደረጋችሁ አበረታቱ ይላለው ማለት ነው። አዲስ ቤተሰቦች ደግሞ ሰብስክራይብ አድርጉ ማለት ነው። እና እንግዲህ ጽናት በጣም ተጨንቃ ምን ሆኖ ነው ኪራ ውስጡ፣ በአይኑ ላይ ልቡ እንደተሰበረና የሀዘን ልብ እንደያዘ የቤት ወደ ቤት መምጣት በጣም እንዳሳዘነውና ብዙ ነገር እንደሆነ አይኑ ላይ አይቻለሁ እያለች ብቻዋን በጣም እየተብሰለሰለች እንግዲህ ጓደኛዋን መታ። ጓደኛውም ስለ ነገሩ ስላልሰማች እንግዲህ ትንሽ አወሩና በይርቦኛል ባትሪ ሊዘጋ ስለሆነ እባክሽ ስትላት እንግዲህ ሽንኩርት ለምኔን ሽሮ ሰርቻ ያመጣልሻ አለ ብላት፣ እሷም ወደ ኩሽና ሄዳለች ማለት ነው። ከዛ በኋላም እንግዲህ ፅናት ማነው ኪራ በጣም ተጨንቆ ሶፋ ላይ ቁጭ ብሎ ነበረ ብቻውን ከሳሎን ማለት ነው። በጣም እያሰበ በጣም እየተከዘ በጣም ብቻ አላቅም ውስጡ በጣም ተሰብሯል፣ እና ከጽናት ጋር የጀመረው ፍቅር ሳያጣጥሙ ወይም የሆነ በቃ አላደርግ ደስ የሚል ስሜት ላይ እያሉ ነው እንግዲህ፣ ቤቲ እዚህ ህይወት ላይ ነው የገባችው። ከዛም ቤቲ መጣች ማለት ነው። ቤቲም ከመጣች በኋላ ሶፋውን ለቆ የተቀመጠበትን ለቆ ወደዛ ፈቀቅ ብሎ ተቀመጠ ማለት ነው። ለምንድነው እንደዛ የምትሆነው እየጠራችሁ አይሰማም ማለት ነው። ከዛ በኋላ ምን ሆነህ ነው ይህች ገረድ ምን አስነካችሁ? መቼም እሷ ከዚህ ማናት ከነፅናት አትወርድም እና ቤቲ ከዛም በኋላ እግሬን እንድታሸኝ እፈልጋለሁ አለችው ማለት ነው። ከዛ በኋላ እሱ ሰብሬልሽ ዶሮ ጠባቂ ነው የማደርግሽ ብሏት እንግዲህ ጥሏት ወጥቷል ማለት ነው። ከዛም በኋላ በጣም ተናዳ ወይኔ ጽናት እሰራልሻለሁ እያለኝ ስትጮህ ሰራተኛዋ አቤት ጠራሽኝ እንዴ ቤቲ ብላ ስመጣ፣ እንግዲህ ሰራተኛዋ ላይ እንዴት እንደጮችባት ቤቲ። በጣም ያሳፍራልና በጣም ያስጠላል ቤቲ ስትላት፣ ለምንድን ነው ቤቲ እምትይኝ እትዬ በይኝ አላልኩሽም ወይ? ለምንድን ነው እንደዚህ እምትይኝ? ብላ በጣም ጮሀበታለሽ ማለት ነው። ከዛ የወለደችውንም ልጅ እንግዲህ ይህንን ጭንቅላቱን ያባበጠ ልጅሽን ይዘሽ ወደ ውጭ መውጣት ወደ ጎዳና አማረሽ ወይ የድስት ጥራጊ እየበላሽ እንደዚህ ሆንሽ፣ ልብሽ አበጠ። አረ፣ ምን የማትላት ነገር አለ። በኢየሱስ ክርስቶስ ስም እኔ እንጃ፣ ግን በዚህ ልክ እንደዚህ አይነት ሰው አለ ብዬ አላስብም። በቤቴ ልክ ማለት ነው። ቤቴ በጣም በጣም አበዛችሁ ማለት ነው። እናም እንግዲህ እንደዛ እየተቆጣቻት ሰራተኛዋ፣ እሺ ይቅርታ ብላ ሄዳ እያለቀሰች ከኩሽና ጽናት መጣች ማለት ነው። ጽናትም ስትመጣ እንግዲህ ምን ሆነሽ ነው ለምን ታለቅሻለሽ አለቻት ያው ልጅ እንዳላት አልተናገረችም ይህ ቴ ልጅ አሞብኝ ለዛ ነው ማለቅ ሰዋለች ማለት ነው ከዛ በኋላ ኪራ ስትላት ኪራ እሳት ጎርሶ እሳት ለብሶ ወደ ውጭ ወጥቷል አለቻት ማለት ነው እሷም እንግዲህ እሳት ከቤት አስቀምጦ እንዴት እሳት አይሆንም እያለች በጣም እየተናደደች ነበረ ጽናትም ማለት ነው በለመሆኑ ግ በልቷል፣ እራት በልቷል፣ ቁርስ በልቷል ስትላት ምንም ነገር አልበላም። እኔ ግን እሰራለሁ፣ ግን የምትበላው ውትዬ ናት አለች ማለት ነው። ምክንያቱም ኪራሁን በጣም ግራ ገብቶታል ማለት ነው። ጽናትን ማጣት አልፈለገም፣ ከእሷ መለየት አልፈለገም። እንደገና ደግሞ ገለዋ ሚዲያ ሶሻል ሚዲያ ላይ እንዲለቀቅ አልፈለገም። ብቻ አላቅም። እኔ ግን ሁሉንም ነገር ለእሷ ነግሯት፣ የሚሆነውን እሷ ብትወስን እላለሁ ማለት ነው። እና በቃ አላቅም። እንዴት እንደሆነ ግራ ገብቶኛል። እውነት በጣም ነው ያሳዘነኝ ኪራ ማለት ነው። በጣም አሳዘነኝ ቤቲ ግን፣ በዚህ ልክ ክፋቷ በዚህ ልክ ግን ሰዋለ ለበቀል። በኢየሱስ ክርስቶስ ስም ለማንኛውም እንግዲህ ድራማው እዛ ላይ ያልቋል ማለት ነው። ሰላማችሁ ብዝት ይበል። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁን ይላለው። ሰላማችሁ ይብዛ። ባይ ባይ።